ሰላም ቤተሰቦች እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። አዲስ ቪዲዮ አደለሞ ስ ባለፈው ከለቀቁት ይሄ ሶስተኛ ክፍል ይሆናል ማለት ነው። ባለፈው እስከዚህ አንብበናል አለ እነዚህን አንብበናል። ቸኮሌት በጣም ትወዳለች ልክ እንደ ሕፃን ልጅ ነው የሚያደርጋት ብለን ታይለማምደናል ማለት ነው። ዛሬ ደግሞ ቢያንስ ከዚህ ይሄ ነው ሁለት መስመር እንለማመዳለን። እናንተ ይህንን ቪዲዮ በደንብ ተከታተሉ። ወደዳችሁት ደግሞ ላይክ ሼር አድርጉ፣ ለወዳጅ ይህን ትምህርት ለሚያስፈልጋቸው ጓደኞች ማለት ነው። በተጨማሪም ኦንላይን መማሪያ የምትፈልጉ ተማሪዎች ከእኔ ጋር ይህን አይነት ትምህርቶችን መማሪያ የምትፈልጉ ተማሪዎች ኦንላይን ስለማስተምር እኔ በግል በዚህ ቁጥር ብትደውሉልኝ ከታች ባሉ ቁጥሮች ብትደውሉልኝ እኔን በኢሞ በዋትሳፕ በቴሌግራም ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። ስለዚህ አሁን እዚ ጋ ለማንበብ አንድ ሰው ማንበብ ሲፈልግ ማድረግ ያለባቸውን ነገሮች ድጋሚ ዛሬ ምናስታውሳችሁ፣ መጀመሪያ ምንድን ነው ፊደሉን በእርጋታ ማየት እዚጋ የመጀመሪያውን ፊደል አይተን ሙሉን መጨረስ የለብንም። አንዳንዱን ፊደል አይተን ገጣጥመን ከዛ ጀምረን ለምን ለማመድ መሞከር አለብን። አሁን ይሄ የማን ቤት እንደሆነ ስንተኛ ፊደል እንደሆነ ይሄ የመጀመሪያ ስቴፑ በይታ መለየት ነው። የማን ቤት ነው? ስንተኛ ቤት? ስንተኛ ፊደል ነው የሚለን፣ በይታ በይታ ከለየን በኋላ ድምፁ አይከብደንም። ምክንያቱም የመጀመሪያ ፊደሎችን በተለይ የምናቃቸው ከሆነ የመጀመሪያ አንደኛ አንደኛ ፊደሎችን የምናቃቸው ከሆነ ምን አይከብደንም። ወደ ጎን ደግሞ ማንበባው ለምሳሌ ይሄ የአቤት ነው አይደለ? ስንተኛ ፊደል ነው የሚለው ቅርጹ ነው ባውቀው ያቀለልኛል። ፊደሉ ማን እንደሆነ ለማወቅ ማለት ነው። የአቤት አሁን ይሄ ስንተኛ ፊደል ነው? ስድስተኛ። ስለዚህ አ ፊደልን እስከ ስንት እንቆጥራለን ማለት ነው? እስከ ስድስት። አ ኡ ኢ አ ኤ እ። እ ፊደል ነች ይቺ ማለት ነው ስድስተኛ። እ ይሄ የሰ ቤት ነው። ስንተኛ ፊደል ነው? አራተኛ ፊደል ነው፣ አምስተኛ፣ ስድስተኛ። አሁን ይሄ ፊደል የሰ ቤት ሆኖ ሰባተኛ ፊደል ላይ ያለው ነው። ስናየው እዚህ ጋር ይሄው፣ ሰ ሱ ሲ ሳ ሴ ስ ሶ፣ እስከ ሰባተኛ ሶ ነው። ስምንተኛ ላይ ያለች አሁን ወይም፣ ይሄ ዲቃላ ፊደል የሚባሉ አሉ አይደለ? ያቺ ፊደል አንቺ ሷ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ የምናገኛቸው ብዙን ጊዜ እነዚህ ነው፣ ሰባቱን ስምንተኛ ዴቃላ ነው አንዳንድ ፊደል ገበታ ላይ ስምንተኛ አድርጎ ያስቀምጧታል አንዳንድ ጊዜ ደግሞ ከታች እነዚህ አንድ ላይ ያስቀምጧቸዋል ግን ያው እሷ ትባላለች ዲቃላ ፊደል ነው የሚባሉት የሌላ ስማቸው ብቻቸውን ስለሚቀመጡ ነው ስለዚህ ያኛው ፊደሏን ይላል ማለት ነው እሷ ነው ማለት ነው ይህቺ እሷ ነች ይሄ የነ ስድስተኛ ፊደል ነኑኒናኔ ነ ነኑኒ ን ስለዚህ፣ እሷ ን እሷን እሷን ይላል ማለት ነው። ቀጣይ ይሄ የለ ፊደል ስንተኛ ፊደል ነው? የለ አራተኛ። ለሉ ሊላ ለሉ ሊላ አራተኛ ፊደል ነች ይች ማለት ነው። ቀጣይ የችኛቶስ ገቤት የመጀመሪያ ገቤት የመጀመሪያ ፊደል ነው ማለት ራሱ ገ ነው። ላገ ይሄ የኔ ቤት ስድስተኛ። ኔኑ ላገኝ እሷን ላገኝ እሷን ላገኝ። እሺ፣ ይሄ ከቤት ነው። የከስንተኛ ፊደል ነው? ከአራተኛ፣ ከኩኪካ አራተኛ። ማለት ሰ ሰ የመጀመሪያ ፊደል ስለሆነ ሰ ይሄ የበ ስድስተኛ። በቡ ቢ ባ ቤ አምስተኛው ቤ ስድስተኛው ብ። ካሰ ብ ይሄ ብ ነው ማለት ነው። ይሄ የከስንተኛ ፊደል ነው? ሁለተኛ ከ ኩ። ይሄ እዚጋ የነበኳት ኒ ነች። ካሰብ ኩ ኒ ካሰብኩኝ። መጀመሪያ ላይ አካባቢ አንብባችሁ የምትጨርሱት ከሆነ ካሰብኩ ምናምን ብላችሁ የተለየ ትርጉም ያለው ልትናገሩ ስለምትችሉ ማድረግ ያለባችሁ ፊደሉን እስከ መጨረሻው እያንዳንዱን ለይታችሁ አንብባችሁ አይታችሁ በወደ ድምፅ መናገር ይሆናል ማለት ነው። እሺ ይሄ እዚህ ጋር እንሄዳለን። ቺ ፊደል የመጀመሪያ ፊደል ስለሆነች የነች የ የገ ስድስተኛ ግ የደ ስድስተኛ ድ የግ ድ ይሄ ቸ አንደኛ ፊደል ስለሆነ ቼ ነው። የከሰባተኛ ኮ፣ የለ አምስተኛ ቀለበት አላት። ለሉ ሊላ ሌ ሌ ቸኮሌ ሄ ት ቸኮሌት፣ የግድ ቸኮሌት ሽ እነዚህ እናንብብ። ከቤት ነጭ አይደለም ከ ይሄ ሰባተኛ ነው እቺኛ ቱር ግን የከ ሶስተኛ ፊደል ከ ኩ ኪ ከ ኩ ኪ ኪ ነች እቺ አምስተኛ የሰ አምስተኛ ሰ ሱ ሲ ሳ ሴ ሴ ነች ማለት ነው የከ አምስተኛ ሴ ነች እነዚህ ጋር እንሂድ አሁን እነዚህ ሁሉንም ስታያቸው ስድስተኛ ስድስተኛ ፊደል ናቸው ይሄ የወ ስድስተኛ የሰ ስድስተኛ የጠ ስድስተኛ ው ስ ጥ ው ስ ጥ ጥ ጥን እስከ ስድስተኛ ንግጠር ጠ ጡ ጢ ጣ ጤ ስድስተኛ ጥ ውስጥ ውስጥ። ይሄ አንደኛ ፊደል መ የነ የረ ስድስተኛ ር ረሩሪራሬ ር። ስለዚህ መአል ኖ ር መኖር መኖር። እሺ እዚህ ጋር ይሄ አንደኛ ፊደል ነው። ይሄ እኛ ስንተኛ ነው? አንደኛ ነው። ይሄ አንደኛ ነው። ቺ ስድስተኛ ነች። ኤ አ ለ በ ይሄ የተ ስድስተኛ ተ ቱ ቲ ታ ቴ ት ስድስተኛ ሲሆን ት አለበት፣ አለበት፣ አለበት። ው እሷን ላገኝ ካሰብኩኝ የግድ ቸኮሌት ኪሴ ውስጥ መኖር አለበት። እሷን ላገኝ ካሰብኩኝ የግድ ቸኮሌት ጊዜ ውስጥ መኖር አለበት። ይህን ይመስላል ማለት ነው። ተመልካቾቻችን ይህን ቪዲዮ በጣም በደንብ ስለሚያገዛችሁ ማስታወሻ እየያዛችሁ ማየት አትርሱ። መማር የምትፈልጉ ተማሪዎች ደግሞ በዚህ ስልክ ቁጥር ከታች ባሉ ቁጥሮች ለእኔ ደውሉልኝ። እስከዛው መልካም ጊዜ።